ተኝታ የኔ ጀግና ደግሞ ምግብ እየበላች ናት። ፍቅራችሁ ደስ ይስጥ። ሰበረ ዛሬ ባክሽ

ማዛ እኔ እኮ አሁን ጉሩ ብለ ራሱ ማውራት ፈርቻለሁ። እናንተ ከኛ ውስጥ የሚነግራቸው ሰዎች አሉ። እንደ ምንድን ነው ነገሩ? እኛ ያሰውኑ ነገር ይዞ ይመጣሉ። ምንድን ነው ነገሩ? እኔ

እና አንቺ ሙዚቃ ዚጌን ነው በድንገት፣ ይቅርታ ድንገት ነው። የኛ ቀን ነው ዛሬ ከ ዛሬ ነው ያለሬ ጓደኛ አይደለም። ቆይ እናንተ ሊጠይቃችሁ ብሩቅ፣ ትላንትና ማታ ላይፍ ላይ ማለት ነው። ሰላም ነው ግን እንዴት እንደሚሆን አያችሁ? አይቼው ጋግጋግ ነበር ዛሬ

አረ፣ ሴቶች ወይኔ ጉዴ ነው እኮ ዘንድሮ ያበደ። በአምሌ መንገድ ነው ነገር የለም። የዘረጨው እንደት ነው? ተመቸሽ? በእኔ እኔ ማለት ነው ጭቃ ለምን እየጠፈጠፉ አይመጣም። አይመጡም። እኔ ተመችቶኛል። ሁለቱም ብቻ ነው የምንፈልገው። ይስጃ ከፈለገ ይደባደቡ ከፈለገ ይምቱ። ሶስተኛ ዳይፈር አልፈልግም። እሱም ነው ዳይፈር አልፈልግም። ከላስ አረ ሶስተኛ ሸቀጥ ነው። ሸቀጦች መርካቶ አስገቢ። ለእኔ ተመሽቶኛል። ነገ ሚደገም ሁሌ ሁሌ ሚደገም አይ ዶን ኬር እኔ በቃ እናንተ ብቻ ነው እንግዲህ ብለኛ ሁለታችሁ

አይሰማም። ድምፅህ ሁላችሁም ዝም በሉ ማዚ። እንደዚህ አይነት አራት ነው አምስት ሰርቻለሁ። ገስት ሰርተሽ ምን በሚለው ዘፈን አያውቁንም፣ ለኛን አያውቁንም። በሚሚም ሰርቻለሁ፣ በገና ሰርቻለሁ፣ በፋቱማም ሰርቻለሁ። ገስት ሽላኪ ጉርፍ ላይ ነው። ቤተሰብ ይቅርታ ይላሉ፣ ይበሉን ይላሉ። እነዚህ ደፋሮች እንደ እና እናሳያቸዋለን እንደ እኛ የማዘኑ ነግሮች ወይኔ

አቤት አቤት! እሱ አይደለም፣ የምሬ ነው። ሶስተኛ ቢሊዮን ገብተሽ ማየት ይችያለሽ። ቅንቅ ነው ሰርተሻል። እሺ በቃ ነው

ደፋርየወንድ ደይ ፈሮቹፋ ደፋርጭነው የምናገረኛው